በስማብ ወልድ መንፈስ ቅዱስ አህዱ አምላክ አሜ ተወዳችሁ በጌታችን መምላካችን በማየታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ሀብቱ ፍጹም ምረቱ የደረሳችሁ ቻነቱን ከእናንተ ያለ መስቀል ላይ በተሰቀለ ጊዜ እዳ ሲከፍል እዳ የተከፈለለት ሕዝብ የሆነን የሆናችሁ ሁላችሁ ስለኛ ፍቅር ሲል ከሰማያት ወርዶ ከመቤታችን ተወልዶ በቤተልሔም አድሮ መስቀል ላይ ተሰቅሎ ያከበረን አምላክ ያላችሁ ሁላችሁ ብሩካን ሊያቆያችሁ ሁሉን የሚችል አምላክ የቅዱሳን አምላክ እግዚአብሔር ስሙ የተመሰገን የተወደደ ይሁን። እግዚአብሔር ልጆች ሰሞኑን እንደ ሰብአ ሰገል በሚል መርሃ ግብራችን ለውልጌ ቅድስት ድንግል ማርያም ማስቀደሻ ወንበር ሰባ ስምንት ወንበር በአጠቃላይ 2.2 ሚሊዮን ብር ሰጥታችሁናል። እግዚአብሔር ባርካችሁ፣ ዘራችሁን ትውልዳችሁን እግዚአብሔር ይባርክ። አባቶች ምርቃት ልከውላችኋል፣ ተመርቃችኋል። እግዚአብሔር በቸርነቱ ዋጋችሁን ይክፈል። የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ወገባችሁ የታጠቀ መብራታችሁን የበራ ይሁን ይላል። ጌታችን ያስተማረው ትምህርት ነው። ታናሽ መንጋ ብሎ ለጠራቸው ቁጥር ብዙ ላልሆኑ ነገር ግን ጥቂት ሆነው እግዚአብሔርን ስራ የሚሰሩ መንፈሳዊያን ሰዎች እንጥራችን ላይ በቤተሰናችን ውስጥ ብዙ አሉ። መንፈሳዊነት ከእግዚአብሔር ጋር ጥልቅ የሆነ ግንኙነት ጀምሮ መኖር ነው። እግዚአብሔርን ወዶ መኖር ነው። እግዚአብሔርን ፈርቶ መኖር ነው። ምን ይላል እሱ ደስ የሚለው መንገድ የትኛው ነው ብሎ መኖር ነው። ይህንን የሚያደርጉ ትጉሃን ብዙ አሉ። እነዚህን ሉቃስ ወንጌል ምዕራፍ 12 32 ላይ አንተ ታናሽ መንጋ፣ መንግስት ሊሰጣችሁ አባታችሁ በጎ ፍቃድ ነውና አትፍሩ ይላል። የሚያስፈራሯቸው በዙሪያቸው በትጋታቸው በመንፈሳዊ መብታታቸው እንዳይበረቱ ተስፋ እንዲቆጡ ሊያደርጉ የሚችሉ ፈተናዎች እንኳን ሌፍታቸው ቢሆኑ ግን እግዚአብሔር መንግስትን የሚሰጥቸው እንደሆነ መንግስትን የሚቀበል ደግሞ በጣም ትልቅ ስልጣን እንዳለው የሚያሳይ ተስፋን ከነገረን ካስረዳን በኋላ የሰጠንና ያቀረበልን ማሳሰቢያ ወገባችሁ የታጠቀ መብራታችሁም ደግሞ የበራ ይሁን። ወገብ መታጠቅ ጠንካራ አገልግሎት አገልጋይነት ነው። አገልጋይነት ብዙ ነው ዘርፉ። የመጀመሪያው እግዚአብሔር በሰጠን እንጀራ እግዚአብሔር በሰጠን ህይወታችንን የምንመገብበት ስራ እሱ አገልጋይነት ነው። ህዝብን የምናገለግልበት ሰዎች እኛ ጋር ሲመጡ የኛ እጅ የኛ ውሳኔ መፍትሄ የሚሰጣቸው ከሆነ እነዚህን ሰዎች በጣም በትጋት ማገልገል ይገባል። እግዚአብሔር የስራ አምላክ ነው፣ የሰማይ የምድር አምላክ ነው። እግዚአብሔር የቤተክርስቲያን አምላክ ብቻ ሳይሆን የቢሮውም አምላክ ነው። እግዚአብሔር የቤትም ውስጥ አምላክ ነው። ስለዚህ በሁሉም ቦታ ወገባችን የታጠቀ ሊሆን እንደሚገባ እግዚአብሔር በሰጠን እንጀራ ላይ እንዳንቀልድ፣ ስራን በዳተኝነት እንዳንሰራ፣ ሰው እየተበሳጨ እያዘነብን ምንም ሳይመስለን ብለን እንዳናመሽ ከስራ ማዳችን ለቀን እንዳንሄድ እንዳንቀልድ ጉዳይ ያላቸው ሰዎች ሲመጡ አዝኖብን እንዳሄዱ ሁሌ እግዚአብሔር በሰጠን ትጋት በሰጠን ስራ ላይ በትጋት እንድናገለግል የሚያሳስብ ነው። ወገብ የታጠቀ መሆን አለበት። ወገብ ቢታጠቅ ግን ብቻውን ደግሞ ዋጋ የለውም። አንዳንድ ሰው መፍትሄ ይሰጣል፣ ግን እያዋከበ፣ እያስጨነቀ፣ ግራ እያጋባ መፍትሄ ለመስጠት ይሞክራል እና በጣም በተቻለ መጠን መብራቱን ያስፈልጋል። ወገቦቻም ሳይሆን መብራታችሁ ደግሞ ይበራ። በጎ ፈቃዳችሁም አገልጋይነታችሁም እነዛን ሰዎች በመርዳታችሁ የሚሰማችሁም ደስተኝነትም ጭምር ይታይ ነው የሚለን። በተሰጠን የሕይወት እንጀራ ስንሰራ ስራችንን እኛ የሚመለከት የኛ ውሳኔ የኛ ውሳኔ ሲመጣ ሲፈለግ ስንወስን ደስ ብለን ንወሰን ሳናጎረመርብን ወሰን ሳይከፋቸው ሰዎች እያዘኑ የተንቀጠቀጡ አይደለም እኛን የውሳኔ ውጤት ይዞ መሄድ ያለባቸው ደስ ብሏቸው ምን አይነት ስራ ቦታ ነው ያለው ምን አይነት ሰራተኞች ናቸው ተብለን መውጣት አለብን ይሄ አንደኛው የአገልግሎታችን ማሳያ ነው ሌላም አለ የምትሄዱ በሰዓት የሚከፈላችሁ ማሽን የሚቆጣጠራችሁ ማሽን ሰው አየኝ አላየኝ ብላችሁ አትስሩ እግዚአብሔር ዋጋን ስለሚመዝን ደስ ብሏችሁ ስሩ ወገባችሁን ታጥቃችሁ ስሩ የምትሰሩበትን ድርጊት ወዳችሁት ስሩ። ስራችሁንም ወዳችሁ ስሩ። መብራት ማለት ፍቅር ነው፣ መውደድ ነው፣ ደስተኛ ሆኖ መስራት ነው። ትልልቅ ትልልቅ የህይወት በረከቶች ደጆች የሚከፈቱት ለእንደዚህ አይነት ሰዎች ነው። ሩት በስራዋ ደስተኛ ነበረች። ቃርሚያ በመቃረሞ አላግሮ መረመች። በሰው ሀገር መጥቼ ተንከራትቼ ብላ ስታቅተመቱም አትሰማትም። ያላትን ቃርሚያ በቀሚ ፈይዛ ስትሄድ ደስ ብሏት አሽታ ፈትጋ ከአማቷ ጋር ስትበላ ደስ ብሏት ያደረገችው። እግዚአብሔር ግን እንደሰጣት አላያችሁም? ያንን ደስተኛነቷን ወገቧ የታጠቀ መብራቷ የበራ በፍቅር የምታገለግል የምታገለግላትን እናት ወዳ የምታገለግል ስራውን ደግሞ በአክብሮትና በፍቅር የምትሰራ ስለነበረች በእውነት ወገቧ የታጠቀ መብራቷ ይበራ በመሆኗ የበለጠ ሀብታም ሰው እንድትሆን አድርጓታልና፣ በህይወት እንጀራችን ላይ እንዳንቀልድ ሁልጊዜ ትጉ መሆን አለብን። ወገባችን የታጠቀ ደንብ መብራት ያለው ሰዎች እኛ ጋር ሲመጡ በእርግጥም እግዚአብሔር ከኛ ጋር እንዳለ እስኪመለከቱ ድረስ አለቃን ብንሆን ላይም ብንሆን ታችን ብንሆን እንደዚህ አይነት ሰዎች መሆን ይገባናል። ይህ እንግዲህ በስራ ኑሯችን በኩል እግዚአብሔር ሲመዝነል ከኛ የሚፈልገው ነገር ነው። ሁለተኛው መንፈሳዊ በሆነ አገልግሎታችን ነው። መንፈሳዊ አገልግሎት ፈተና ይበዛበታል፣ ጉሸማ ይበዛበታል። ግን ጨለም አርገን እንድናየው የሚያደርግ ነገር ሊኖር ይችላል። ስናገለግል ግን ሁሌ ወገባችን የታጠቀ መብራታችን የበራ ግን መሆን አለበት፣ እና ሁሌ በትጋት እግዚአብሔር ማን አለው ማለት እንደሰው ። ሰው ለምሳሌ እናቴ ማናላት አባቴ ማን አለው ብለን የምናገለግል ሲሆን ቤታችን በደንብ ነው የምንይዘው። ብዙ ልጆች አሏት እናቴ፣ ብዙ ልጆች አሉ አባቴ። እነሱ ሰው ያጡም ስንልና ማናላት ስንል አይለያይም፣ እናትን ለማገልገል አባትን ለማገልገል አያችሁ፣ እግዚአብሔርም ልክ እንደዚህ ብዙ ልጆች አሉት፣ ብዙ ሰራተኞች አሉት፣ ብዙ አገልጋዮች አሉት የምንለው ከሆነና ከልባችን ደግሞ በፍቅር ማናለው ስንለው በጣም ነው የሚለያየው እና ስናገለግለው እንደዚህ እግዚአብሔር ማገል ዘርፈ ብዙ ነው። እኔ ሰባኪ ዘማሪ ነኝ። ሌሎችም እንደኔ ካህናት፣ ዘማሪያን፣ ሰባኪያን መምህራን አሉ። እኛም በራሳችን ሁሌ ወገባችን የታጠቀ ሰው ኖረም አልኖረም እግዚአብሔር ስራ አለብን ብለን ማሰብ ማናለው ብለን ማለት ቤተክርስቲያን ማናላት ብለን ማለት፣ በዚህ መንፈስ መስራት ደግሞ በዚህ መንፈስ ስንሰራ ትምክት ይመጣልባችን ውስጥ እኔ ነኝ አይን፣ የአገልግሎቱ አይን እኔ ነኝ ዋናው የምንለው ነገር አለ። እሱም እንዳይፈተነን ደግሞ መብራታችን መብራት ራሳችንን እያየን እንድናገለግል የሚያደርግ መብራት ያስፈልገናል። ወንጌል የነገረን ቃል እንዳንረሳ የማንጠቅም ሰዎች መሆናችን እንዳንረሳ እኛ ባንኖር ሺህ ሰባት ሺህ ነፍሳት እግዚአብሔር አሉት የሚቀኑለት ብለን ማሰብ እንደሚገባን በፍቅርና በትትና ድንቆም በፊቱ እንዲገባን እኛንም ይመክራል ይቃል። መንፈሳዊ ስራ የምንሰራው ግን እኛ ብቻ አይደለም፣ እናንተም ነው። ቤተክርስቲያን የምታገለግሉ ኮሚቴ ሆናችሁ፣ ቦርዶ ናችሁ፣ ሰበካ ጉባኤ ሆናችሁ፣ የሰንበት ትምህርት ቤት የማህበራት መሪዎች ሆናችሁ የምታገለግሉ ትጋታችሁ ሁሌ በቀንነት በቃ ስትተጉ ሳትታበዩ ከእናንተ ወደ ኋላ የቀረ ልግምተኛ ሰው ታዩ ይሆናል። እንዳትፈርዱበት፣ እንዳትንቁት። ምን ስለሆነ ነው? እኛ እዚህ ድረስ ነው የእግዚአብሔር ጸጋ ስለረዳን። ይህን እያሰብን እኔ ማልጠቅም ባሪያ ነኝ እያለ ማንንም ሳንንቅ በደከመ ላይ ሳንፈርድ፣ መብራታችን በርቶ ወገባችንን ታጥቆ እንድናገለግለው እንደሚገባን ያሳያል እግዚአብሔር። ልጆች እንግዲህ ወገቦች ታጠቀም በራት የበራ ሰው በህይወቱ ፍቅርን ከአገልግሎት ትጋት ጋር አንድ ላይ የሚያጣምር ነው። ለምሳሌ በጎ አድራጎት ስራ የምትሰሩ ሰዎች አላችሁ፣ ወገባችሁን ታጥቃችሁ ስራውን በፍቅር ስሩ። ድሃ የምትቀ- የምትረዱ ሰዎች አላችሁ፣ ወገባችሁን ታጥቃችሁ እንዳይላላ ወገባችሁ፣ ተስፋ እንዳትጎርቱ በፍቅር ስሩት። ከምስኪን ሰው ጋር የምትቆሙ የተገፋን ሰው ፈልጋችሁ አይዞ የምትሉ ቀና ሰዎች ማንም የሚያሳደገው ልጅ የምታሳድጉ ማንም ዞር ብሎ የማያየውን ሰው ተስፋ ሆናችሁ አባክት የምትቆሙ በዚያ አገልግሎታችሁ ተፍታችሁ ስሩ። ወገን መታጠቅ ማለት የተሰጠንን እግዚአብሔር የሰጠንን መክሊት በትጋት መስራት ማለት፣ ያን ደግሞ በመብራት መስራት እንደ እግዚአብሔር ቃል መስራት። በጣም ብዙ ብዙ ብዙ ብዙ ትጋት ያላቸው ሰዎች ትልቁ ፈተናቸው መታበይ ነው። ከኔ የተሻለ ሰው የለም ማለት፣ ብቻዬን እስከ መቼ ማለት። ብቻችንን ሆነን ሰርተን አናውቅም። ምንም ነገር ልንሰራ ብንነሳ የእግዚአብሔር መልአክ ታግዘውን፣ የቅዱሳን ጸሎት አግዘውን፣ የእግዚአብሔር ቸነት አግዘውን ነው የምንሰራው። ብቻችንን ያሳካም ምንም ነገር የለም። ብቻዬን ሰራሁት ምንለውና ምንመካበትም ምንም ነገር የለም። በትዳራችንም ውስጥ እንዲሁ ትዳር ማገልገል ትዳርን ማገልገል ቤተክርስቲያን፣ ትንሿን ቤተክርስቲያን ማገልገል ነው። ለትዳራችሁ ጎንበስ ቀና ብትሉ ለልጆቻችሁ፣ ለትዳር አጋራችሁ ብትለፉ ይሄ ትጋት ጽድቅ ነው። ውርደት አይደለም። ዓለም እንደሚላችሁ እንዳይመስላችሁ። ሌሎች እናንተን በእምነት ልክም ደረጃም ከእናንተ ጋር የማይመጣጠኑ ጓደኞቻችሁ እንደሚሏችሁም አይደለም። ምን ነው ፊትሽ ጠቆረ ትልሻለች። ምን ነው ከሳሽ? የእሷ ፊት ደህና መንጭ ፊት ግን ከሳ ብሎ ሊሆን ይችላል ያንቺ ፊት የከሳው ለባልሽና ለልጆች ባለሽ ፍቅር ትጋት ብዙ ነገር ስለምታወጭ ነው። ያችኛ ፊቱ ያማረባት ግን ምንም ስለማትሰራ ነው። እግዚአብሔር ቃል ወገባችሁ የታጠቀ መብራታችሁ የበራ ይሁን ይላል እንጂ ለግሙ ስነፉ አይልም። ሰነፎቹማ ልግመኞቹማ አንዱን መክሊት ወስዶ የቀበረውማ የተፈረደበት የዘላለም ስራት ነው። ፊት አምሮ ለዘላለም ስራት ከመጣል ፊታችን ጎስቁሎ ብንመሰገን አክሊት ብንሸለም አይሻለም? እግዚአብሔር ልጆች ትዳራችን በቅንነት ማገልገል ያስፈልጋል። በቅንነት ትዳር ቅንነትና ትጋት ይፈልጋል። ሁሌ ትጋት ይፈልጋል። ማየት ይፈልጋል። የባልን ስሜት የሚስትን ስሜት በደንብ መከታተል፣ ደስ እንዲላቸው መስራት፣ ልጆቻችን እንዳይከፋቸው፣ ጓደኞቻችን እንደሆኑ ጓደኞቻቸው እንደሆን አባት ቅርብ ሰዎች እንደሆን አድርገን መትጋት፣ የእግዚአብሔርን ቃል ማስተማር ትጋት ይፈልጋል። መንፈሳዊ ቤት ስንገነባ እና ዝም ብለን ምንቶ ቤት አይደለም። አሁን እንዳ ለስልክ ምንቶ በቃ ባል ለጓደኞቹ ልጆችን ለስልካቸው ሚስትን ለጓደኞቿ ወይ ለስልኳ መተው ልክ አይደለም። ወገብ በጣም ታጥቆ መብራት በርቶ ነው ቤት የሚገለገል። ወንድም ሴትም ይህን ማድረግ አለበት። ቤታችን ላይ በደንብ በትኩረት በትኩረት ትልልቅ እንስሶች ለምሳሌ የወለዱ አናበስትን አይታችሁ ከሆነ ወይም ትንሽ ዶሮዎችን ብታዩ ጫጩቶቻቸውን በትኩረት የሚንከባከቧቸው የሚያዋቸው ጠላት እንዳይወስድባቸው እና ቅፍ አድርገው ተከታትለው መግበው ነው። እንስሳት እንኳን በተሰጣቸው መክሊት አትራፊዎች ናቸው። እና ሰው ከዚህ በላይ ለቤተሰቡ፣ ለልጆቹ፣ ለትዳር አጋሩ ወገቡ የታጠቀ ውርደት አይደለም ያን ማድረግ አገልጋይነት ውርደት አይደለም፣ ከፍ ማለት ነው። ጌታችን ኢየሱስ ክርስቶስ ከሁሉ መብለጥ ከፈለጋችሁ የሁሉ አገልጋይ ሆኖ ነው ያለን። እግር አጥቦ ያሳየን እኮ እግርን ውሃ ላይ መንከር ትልቅ ነገር ሆኖ እንዳይመስላችሁ፣ እዛ ያለውን መንፈሱን አስተሳሰቡን፣ ጌታ ሆኖ ሳለ የደቀ መዛሙርቱ እግር ሲያጥብ ምን ማለት ነው? አገልጋይነት ክብር ነው የሚለን። እኛ በእውቀት ልንበልጥ እንችላለን በገንዘብ በአስተሳሰብ፣ በእውቀት፣ በመንፈሳዊ ህይወት በልጠ ሊሆን ይችላል። ግን እግር ለማጠብ እንኳን ሳይቀር ዝቅ ለማለት የሚችል ትጋት እና መብራት ያስፈልገዋለባቸ። ኑሮ በዚህ ልክ ነው መሸነፍ የሚችለው እግዚአብሔር። እና ይሄ ነው አገልጋይነት። አንዳንዴ አማቾቻችሁ የምታገለግሉ አላችሁ። እናት የባል እናት ሄጃታ ወይም ልጆቿ መቶ ባት አንቺ ጋር ትኖራለች፣ ትነጫነጫለች፣ ታስቸግርሻለች ወይም ያስቸግሩሃል የባለቤት እናት ወይም ቤተሰብ መቶ ቤት ታግሰህ ወገብህን አስረህ መብራትን አብርተህ ማገልገል አለብህ። በኋላ ምርቃቱ በረከቱ ለልጆች ይሆናል። መቼም ሰው ሁሌ መልካም ነገር ሰርቶ ሳይካስ አይቀርም። እግዚአብሔር እውነተኛ ጻድቅ ፈራጅ ነው፣ ይክሳል፣ ይፈርዳል። ሰው ለሰራለት በብዙ እጥፍ ዋጋ ብድራት ይከፍለዋል እግዚአብሔር እና ይህን በማድረግ እንዳትደክሙ አንዳንድ አስቸጋሪ በህይወታችን ላይ ተጽዕኖ መፍጠር ባይችል እንኳን ግን ሰው የሌለው ጓደኛ አለ። እኛ ካልረዳ ነው ስጥቀር ሰው መሆንም አይችል። ያንንም ሰው በትጋትና በፍቅር መርዳት ያስፈልጋል። ተጽዕኖ እኛ ላይ መጥፎ ተጽዕኖ እኛ ላይ ወድቆ ህይወታችንን እንዳይወጋ ተጠንቅቀን፣ ግን ሰው አለምንም እርዳታ ብቻውን አለምንም እርዳት ብቻውን የሆነ ሰው አመል የሌለው ሰው እኛ ከሌለንለት የሚጎዳ ሰው እንኳን ካለ እሱን ሰው መርዳት ማገዝ ትልቅ አገልግሎት ነው። ሰው ቤተ መቅደስ ነው። እግዚአብሔር ቤተ መቅደስ ነውና ቤተ መቅደስ እንደማገልገል ነው የሚቆጠረው። ሰው ማገልገል፣ ሰው ማብላት፣ ሰው ማልበስ፣ ሰውም ማዳመጥ፣ ከሰው አጠገብ መቆም፣ የሰውን ችግር እንደራስ አርጎ ማየት፣ የራሱ ጉዳይ አለማለት፣ ይሄ ትልቅ አገልግሎት። ያ ባለጸጋ ሰው ነው የተባለ ባለጸጋ ሰው አላዛር የሚባል ድሃ ሰው በሩ ላይ ወድቆ ምንም ሳይመስለው ስለቀረ ተወቅሷል አለ በመጽሐፍ ቅዱስ። ሰው ዋጋ ስላለው ምንም ዘመዱ ባይሆንም ባይመለከተው የእሱ ጉዳይ ባይሆንም ግን ሰው በቃ የእግዚአብሔር ኃላፊነት ነው ለእኛ የተሰጠ ነው እና በተሰጠ ነገር በትጋት ልናገለግለው ይገባል እና ወገባችሁ የታጠቀ መብራታችሁ የበራ አይሆን። ሁሉን ነገር ስናደርግ በፍቅር መብራት። ፍቅር ነው መብራት። የእግዚአብሔር ቃል እውቀት ነው። ሰዎችን፣ ፍቅርን፣ ትዳርን፣ አገልግሎትን፣ ህይወትን በፍቅርና በእግዚአብሔር ቃል እውቀት ማገልገል ይገባል። እንዳይሰለችን አቅም ይሰጠናል። እግዚአብሔር ቃል ስናቅ እንዳንደክም መንገዳችን እንዳይዘል አቅም ይሰጠናል። ይህንን ማሰብ አለባችሁ። እግዚአብሔር ባርካችሁ የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ህይወታችን ይቀድስ። እግዚአብሔር ቸርነት ሄነታችን ቤታችን ጸሎት፣ በረከት የመላት ጥበቃ አብሮን ይሆን። ስ ኮሜንት አርጎ ጻፉ። ላይ ካርጎ ቴን ስታረጉ ቪዲዮ እንዲታይ ታደርጋላችሁ። ዘራችሁ ይባረክ። ቀሲስ አሸናፊ ገር ማርያም ነ